በውይይቱ መድረኩ ላይ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም አንድ ሀገር የተረጋጋ የፖለቲካና የኢኮኖሚ ስርዓት ለመገንባት በሚያደርገው እንቅስቃሴ ውስጥ የንግዱ ማህበረሰብ የላቀ ሚና ይጫወታል ብለዋል። ከዚህም ባሻገር የንግድ ስራን በማሳለጥ አዳዲስ የንግድ ተቋማትን በመገንባት ለዜጎች የስራ እድል በመፍጠር የድርሻውን እየተወጣ መሆኑን ርዕሰ መስተዳድሩ ገልጸዋል። የንግዱ ማህበረሰብም ዘላቂና ቀጣይነት ያለው የኢኮኖሚ እድገትና ልማት በማረጋገጥ ኢንቨስትመንትን በማስፋፋት ፈጠራና ቴክኖሎጂን በማሳለጥ የተለያዩ ምርቶችና አገልግሎቶችን በማቅረብ ገበያን በማረጋጋት ለበርካቶቹም የሥራ ዕድል በመፍጠር ከዚህም አልፎ ድርጅታዊና ማህበራዊ ኃላፊነትን በመወጣት ለማህበረሰብና አካባቢ ልማት ትርጉም ያለውን አስተዋጽኦ በማበርከት የሀገር ግንባታ አይነትን የሚያሳልጡ

መንግስት የነጋዴው ማህበረሰብ መጠናከር እንዲችል የግብርና የታክስ እፎይታዎችን ማድረግ፣ የክትትልና ድጋፎችን በማድረግ ተቋማቱ እንዲበረታቱ እያደረገ ይገኛል ብለዋል። ይሁን እንጂ በነጋዴው ማህበረሰብ ውስጥ የሚታዩ ሚዛናዊነት የጎደለ የዋጋ መናር፣ ግብር ታክስ መሰወርና ምርቶችን መደበቅ የመሳሰሉ ችግሮች የተረጋጋ የገበያ ሁኔታ እንዳይፈጠር አስተዋጽኦ ማበረከቱን ርዕሰ መስተዳድሩ ተናግረዋል። ለውይይቱ የተዘጋጀውን ሰነድ ያቀረቡት የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ አቶ ተመስገን ከበደም ከውይይቱ በኋላ ለቀረቡት ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። ከውይይቱ ተሳታፊዎች መካከል አንዳንዶቹ እንደተናገሩት ከዚህ ቀደም የነጋዴው ማህበረሰብና መንግስት እንደዚህ ተቀራርቦና ተመካክረው መስራት የተለመደ ባይሆንም አሁን ግን ይሄ ነገር እየተስተካከለ መጥቷል ብለዋል። በተነሱት አስተያየቶች ላይ የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ይወት አሰግድ እንዳሉት የተቋሙ ዋና ዓላማው መጀመሪያ ማስተማር፣ ማስጠንቀቂያ መስጠትና ከዚያ ሲያልፍ ህግን የማስከበር ተልእኮን የሚወጣ መሆኑን ምላሽና ማብራሪያ ሰጥተዋል። ነጋዴው ማህበረሰብ የሚከፍለው ግብር ለ ማህበራዊና ለመሰረተ ልማት አገልግሎት የሚውል መሆኑን በመገንዘብ የድርሻችሁን እንድትወጡ በማለት ወይዘሮ ህይወት አሰግድ አሳስበዋል። ግብር ከፋዩ ለክልላችንም ለሀገራችንም ያለው ሚና ከፍተኛ እንደሆነ የሚያሳይ ያለ ግብር ከፋዩ ያው ሀገር ሊቀና አይችልም። የሀገራችንን ብልጽግና ደግሞ የነጋዴውን ማህበረሰብ ይዘን ህጋዊ የሆነ ህገወጡንም ሊያስተምር ወደ ህጋዊነት ሊያመጣ የሚችል ህጋዊው የነጋዴ ማህበረሰብ ስለሆነ ከነሱ ጋር አብሮ መመካከል ከእናንተ ጋር ያሉ ችግሮችን በጋራ እየፈታን መሄድ ለሀገራችን ብልጽግና ወሳኝ መሆኑን ያሳየ ነው በመድረኩ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የመንግስት ረዳት ተጠሪ አቶ ነጋ በራም አብዛኛዎቹ ከነጋዴው ማህበረሰብ የተነሱ ሀሳቦች መንግስት በውይይትና በመመካከር መፍታት የሚችልባቸውና መልካም ተግባቦት የተፈጠረበት በመሆኑ ተጠናክሮ መቀጠል አለበት ብለዋል። ነጋዴው ማህበረሰብ የተሰጠውን ኃላፊነት በትጋትና በታማኝነት በመወጣት እንደ ሀገር የተያዘውን የመልካም አስተዳደርና የልማት ስራዎችን ማሳካት አለብን ብለዋል። እንደ ሀገርም እንደ ክልልም ቅድም ከህዝብ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የውስጥ የገቢ አቅማችንን እናሳድግ ብለን ስናወራ ስለ ገቢ ጉዳይም ሲነሳ ቀጥታ የሚገናኘው ከነጋዴው ማህበረሰብ ጋር፣ ሌሎች የህብረተሰብ ክፍሎች የሚወጡት ግዴታ እንደነበረ ሆኖ የነጋዴው ማህበረሰብ ሚና ከፍ ያለ ነው ማለት ነው። በመቀራረብና በመወያየት ችግሮችን በማረም ሀገሪቱ የተያዘችውን የብልጽግና ጉዞ ማሳካት ይጠበቃል፣ ያሉት ርዕሰ መስተዳድሩ የንግዱ ማህበረሰብን በተለያዩ ዘርፎች የሚታዩ ችግሮችን በማረም ለጋራ እድገት በጋራ መስራት ይገባል በማለት አሳስበዋል። የንግዱ ማህበረሰብ የሚያነሳቸው ጥያቄዎች መፈታት አለባቸው። ችግሮች ካሉ መፍታት አለብን። በንግዱ ማህበረሰብ ዘንድም አልፎ አልፎ ሁሉም ባይባልም የሚስተዋሉ ችግሮች ፈጥኖ ደግሞ እንዲታረሙ እንደ መንግሥት ምክር ሀሳብም እናቀርባለን። በቦንጋ ክላስተር ማዕከል ውስጥ እየተሰሩ ያሉት የሀይቲ ዳቦና እንጀራ አምራችና አከፋፋይ የስራ እንቅስቃሴና የዳማሴን የቅመማ ቅመም ምርቶች ጉብኝት ተደርጓል። በውይይት መድረኩ ላይ የክልሉ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ረዳት የመንግስት ተጠሪ አቶ በላይ ተሰማ፣ የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አስሰግድ፣ የክልሉ ኢኖቬሽንና ኢንዱስትሪ ቢሮ ኃላፊ አቶ ግዛው ጋጊያብና ሌሎች ከፍተኛ የስራ ኃላፊዎችና ተጋባዥ እንግዶች ተሳትፈዋል።